ስሜ ታሪክ መኮንን ይባላል። የአፊኒ ፊልም አዘጋጅ ነኝ። አፊኒ ፊልም በማልታ፣ በለንደን እና በአሜሪካን ዋሽንግተን በተደረገ ፊልም ፌስቲቫል ላይ ፊልማችን በመታየቱ፣ በሐበሻ ቪው አማካኝነት በመታየቱ እዛ ላይ ባደረግኩት አስተዋጽኦ ነው የችል አሁንን ለማውራት ያው የኢትዮጵያ ፊልም ባለሙያ ብዙም ክብር በዚህ ልክ ክብር እየተደረገለት አደለም እና ሐበሻ ቪው እንደዚህ አይነት ትልቅ ፕሮግራም በማዘጋጀት ለፊልም ያለውን ክብር እያሳየ ነው እና ይህ በጣም ሊበረታታ የሚገባው ትልቅ ነገር ነው። ይህ ደግሞ በጣም ደስ አበሻቪው መተግበሪያ በጉግል አፕ ላይ ዳውንሎድ በማድረግ እዛ ላይ አካውንት ይከፈታል። የአበሻቪው አካውንት እዛ ላይ የተጫኑ ፊልሞችን በመግዛት የወደዱት ፊልም በመግዛት ማየት ይችላሉ። አንድ መፍከል አንድ ፊልም ነው ማየት የሚቻለው። ፊልም ሰሪውን ማበረታታት አለባቸው። ይህንም የሐበሻቪው መተግበሪያንም ማበረታታት አለባቸው። ይህ ከሆነ ደግሞ ፊልም ሰሪው በተሻለ አቅም የተሻለ ፊልም መስራት የሚችልበት አጋጣሚ ስለሆነ ሰው በአፕ የተጠቀመ ፊልም ላይ አሪፍ ነው። ሐበሻቪው እንደሚታወቁ የተመረጡ ፊልሞችን ነው የሚያሳየው፣ ስታንዳርድ ፊልሞችን ነው የሚያሳየው። ኢትዮጵያ ውስጥ ብዙ ፊልሞች ይመረታሉ፣ ነገር ግን ሁሉም ፊልሞች ሐበሻቪው ላይ አይቀርቡም። ሐበሻቪው ላይ የሚቀርበው ፊልም በፊልም ስታንዳርድ የተሰሩ ትላልቅ ፊልሞች ናቸውና ሐበሻ ፊልም ሐበሻ ቪው መምረጥ ምርጥ ፊልምን መምረጥ ነው። ይሄማስ